ትንቢተ አሞጽ ምዕራፍ ሁለት እግዚአብሔር እንዲህ ይላል፣ የኤዶምያስን ንጉስ አጥንት አመድ እስኪሆን ድረስ አቃጥሎታልና ስለ ሶስት ወይም ስለ አራት የሞአብ ኃጢአት መቅሰፍቴን ከማድረግ አልመለስም። በሞአብ ላይ እሳትን እሰዳለሁ፣ የቂርዮትንም አዳራሾች ትበላለች። ሞአብም በውካታና በጩኸት በመለከትም ድምጽ ይሞታል። ፈራጅንም ከመካከሉ አጠፋለሁ ከእርሱም ጋር አለቆቿን ሁሉ ገላለሁ ይላል እግዚአብሔር እግዚአብሔር እንዲህ ይላል የእግዚአብሔርን ህግ ጥለዋልና ትእዛዙንም አልጠበቁምና አባቶቻቸውም የተከተሉት ሐሰታቸው አስቷቸዋልና ስለ ሶስት ወይም ስለ አራት የይሁዳ ኃጢአት መቅሰፍቱን ከማድረግ አልመለስም በይሁዳ ላይ እሳትን ሰዳለሁ የኢየሩሳሌምንም አዳራሾች ትበላለች። እግዚአብሔር እንዲህ ይላል ጻድቁን ስለ ብር፣ ችጋረኛውንም ስለ አንድ ጥንድ ጫማ ሸጠውታልና ስለ ሶስት ወይም ስለ አራት የእስራኤል ኃጢአት መቅሰፍቴን ከማድረግ አልመለስም። የድሆችንም ራስ በምድር ትቢያ ላይ ይረግጣሉ፣ የትሑታንንም መንገድ ያጣመማሉ፣ ቅዱሱንም ስሜን ያረክሱ ዘንድ አባትና ልጁ ወደ አንድ አንዲት ሴት ይገባሉ። በመሰዊያውም ሁሉ አጠገብ ለመያዣነት በተወሰደው ልብስ ላይ ይተኛሉ። በአምላካቸውም ቤት ውስጥ በካሳ የተወሰደውን ወይን ጠጅ ይጠጣሉ። እኔ ግን ቁመቱ እንደ ዝግባ ቁመት ብርታቱም እንደ ኮምበል ዛፍ የነበረውን አሞራዊውን ከፊታቸው አጠፋው ፍሬውንም ከላዩ ሥሩንም ከታችሁ አጠፋው። የአሞራዊውንም ምድር ትወርሱ ዘንድ ከግብጽ ምድር አወጥኋችሁ፣ በምድረ በዳም አርባ ዓመት መራኋችሁ። ከወንድ ልጆቻችሁም ነቢያትን ከጎበዞቻችሁም ናዝራውያንን አስነሳው። እናንተ የእስራኤል ልጆች ሆይ፣ ይህ እንደዚህ አይደለምን? ይላል እግዚአብሔር። እናንተ ግን ናዝራውያኑን የወይን ጠጭ አጠጣችኋቸው፣ ነቢያቱንም ትንቢትን አትናገሩ ብላችሁ አዘዛችኋቸው። እነሆ ነዶ የተሞላች ሰረገላ እንደምትደቅቅ እንዲሁ እደቅቃችኋለሁ። ከሯጭም ሽሽት ይጠፋል፣ ብርቱውም በብርታቱ አይበረታም፣ ኃይሉም ነፍሱን አያድንም፣ ቀስተኛውም አይቆምም፣ ፈጣኑም አይድንም፣ ፈረሰኛውም ነፍሱን አያድንም። በኃያላኑም መካከል ልበ ሙሉ በዚያ ቀን ራቁቱን ሆኖ ይሸሻል ይላል እግዚአብሔር።